ሰላም ጤና ይስጥልን። እንደምን አምሽታችኋል? የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የምሽት ዜና ሙዳያችን ጀምረናል። አበይት ጉዳዮቻችን አስቀድም፣ የጠራ ግብ ያለው የመንግስት አወቃቀርና የህዝብ አደረጃጀትን በማቀናጀት የታየውን የሰላም ግንባታ ስራ ለማጠናከር አመራሩ የመሪነት ሚናውን ሊወጣ እንደሚገባ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ አሳሰቡ። የሙስና ወንጀል የሚፈጽሙ አካላትን በህግ ተጠያቂ ለማድረግ እየተሰራ መሆኑን የሰሜን ጎጃም ዞን ፍትህ መምሪያ አስታወቀ። ሶሊያና አድልህኝ እንዲሁም በምልክት ቋንቋ ትንጌርሳው ጋር አብናቸው ቄታ እናደርጋለን። አብራችን ቆዩ። ወደ ቀዳሚ ዘገባችን አለፍን። የጠራ ግብ ያለው የመንግስት አወቃቀርና የህዝብ አደረጃጀትን በማቀናጀት የታየውን የሰላም ግንባታ ስራ ለማጠናከር አመራሩ የመሪነት ሚናውን ሊወጣ እንደሚገባ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ አሳሰቡ። በደብረታቦር ከተማ የተከናወኑ ተግባራትን የሚገመግምና ለቀጣይ ተልእኮ የሚያዘጋጅ የአመራሮች የውይይት መድረክ ተካሂዷል። ተጨማሪውን ከአብዮት ከፋለን እንከታተል የክልሉና የከተማ አስተዳደር የስራ ኃላፊዎች በተገኙበት የደብረ ታቦር ከተማ አስተዳደር ከቀበሌ ጀምሮ ያሉ አመራሮች የሰላምና የልማት ተግባራትን የገመገመ ውይይት ተካሂዷል። በውይይቱ በየቀበሌው በተጨባጭ የታዩ ለውጦችና ቀጣይ የሚተኮርባቸው ተግባራት ተነስተዋል። የሚሰራ አመራር አሁን ከታየ ወደ ክልል ወደ ተለያየ ሊሆን ይችላል፣ ግን እሱን አይሄዱ አንልም፣ ግን ማጠንከርም፣ ማበረታታት ከጎን ሆኖ ማገዝ የግድ ይላል ማለት ነው። ደሞ ዛሬ ክፍተት ያለበትን አመራር ያዝ ማረግ ጸጥታ ላይ ብቻ በመስራት ለውጥ አይመጣም። ማህበረሰቡን የልብ ትርተውን ልናገኙ አንችልም። ልማት ጎን ለጎን መሰራት አለበት። አቶ ይርጋ በልማት ልንደገፍ ይገባል። ከተማ አስተዳደሩም በተለያየ ክልሎች እየመጣቸው አሁን ምቹ ሁኔታ ካለ በዛ ልክ የሆነ እንዲያገግብ የተሻለ እንዲሆን ከዚህ በላይ አመራሩ እንዲሰራ መደረግ አለበት የሚል ሀሳብ ነው ያለኝ። አመሰግናለሁ። ከተጀማመሩ ልማቶች አኳያ እነዚህን ልማቶች ለማስቀጠል ሁላችንም ርብርብ ማድረግ አለብን። እኔም የድርሻዬን መወጣት አለብኝ። ሁሉም ሰው የድርሻውን መወጣት አለበት። የተጀመረው ሰላም ተጠናክሮ መቀጠል መቻል አለበት። ሁላችንም የየድርሻችን መወጣት አለብን። አሁን ትጥቅ እያስፈታን ያለነው አፈ ሙዙን ወይ ጥይቱን ምናምን ነው የሚሆነው የታጠቀ አእምሮ ገና አልተፈታም። በነገራችን ላይ እሱን ማስተካከል የሚቻልበት እድል አሁንም እጃችን ላይ ስለሆነ በጣም አጠንክረ መስራት አለብን ብዬ አምናለሁ። ደብረ ታቦር ላይ የሚሰሩ ስራዎች ጽንፈኝነትን ማህበረሰቡ ጭምር አብሮ እንዲያወግዝ አድርጎታል። ቢኮዝ አጦት ሁለት ዓመት አጦት ቆይቶ ኋላ ስለዚህ ልማታችን ላይ እጅግ እጅግ እጅግ ጠንክረ መስራት አለብን። ፊት ላይ ያለችው አመራሮች ትልልቅ የሚባሉ ከባቢውንና ከተማን ሊቀየር የሚችል የኢንቨስትመንት ስራዎችንና ባላቦቶችን ዚህ እንዲመጡ ብታግዙን በጣም ጥሩ ነው ብዬ አስባለሁ። ሰላም ከሌለ ወጥቶ መግባት የለም። ሰላም ከሌለ ባህር ዳር ለደብረ ታቦር ዱባይ ይሆናለች። ይሄ የማንም ችግር አይደለም። እና እኒህ ችግሮች ደግሞ ተሰብስበው የሚመጡት ከማን የመነጩ ናቸው? ከእኛና፣ ከመሰሎቻችን ከቤተሰቦቻችን የተጠረቃቀሙ ችግሮች ናቸው። እኒህን ችግሮች መፍታት የሚችለውም ደግሞ ከዚህ ውስጥ ያለ ሰው የመጀመሪያው ሚናውን መወጣት ሲችል ብቻ ነው። የክልሉን ችግር በዘላቂነት ለመፍታት ለዓላማውና ለተልዕኮው ቁርጠኛ የሆነ አመራርና መዋቅርን ማጠናከር ልዩ ትኩረት እንደተሰጠው በብልጽግና ፓርቲ የአማራ ክልል ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ገልጸዋል። አማራ ክልል የተጀመረው የህግ ማስከበር ስራ በፍጥነት እና በስርዓት እንዲቋጭ ከተፈለገ ሚስጥሩ ያለው ከመዋቅሩ ላይ ነው ብለን ነው የደመደምነው። መዋቅሩ መንግስት ሰራተኛውን ይመራል፣ ጸጥታ መዋቅሩን ይመራል፣ ህዝቡን ይመራል፣ ያስተባብራል፣ ራሱን ይመራል፣ ያስተባብራል፣ ያቅዳል፣ ይሰራል፣ ያሰራል። ስለዚህ ህግ የማስከበር ስራ የፖለቲካ የመንግስት የጸጥታ መዋቅር አሁንም ጥልቅ ውይይት ጥልቅ ግምገማ መግባባት አቋም መውሰድ አስፈላጊ ነው ብለን የደረስን ስኬቶችን እና ተሞክሮችን ነጥለን እያወጣን እነሱን እያበዛን የተጀመረው የህግ ማስከበር ስራ በስርዓት እንዲጠናቀቅ ማድረግ ከኛ ይጠበቃል። መንግስት የሰላም አማራጮችን ማስፋትና ህግ ማስከበርን በትኩረት ይሰራል ያሉት አቶ ይርጋም የታዩ መልካም ጅምሮችን ለማስፋት አመራሩ ቁርጠኛ መሆን እንዳለበት አሳስበዋል። መንገዱን አግኝተነዋል። የሆነ ብርሃን የሆነ ተስፋ ላይ የሆነ ደርሰናል እዚህ በኋላ ያለውን በፍጥነትና በጥራት ሁሉን ነገር መምራት ነው። የሰላም በር እንዲሰፋና ይሄ ጽንፈኛ ሀይል መንግስትና ህዝብን ይቅርታ እያለ እንዲገባ የመንግስት ጽኑ አቋምና እምነት ነው ያለው። ሁለተኛው ህግ የማስከበር ስራው ተጠናክሮ ይቀጥል ነው። ህግ የማስከበር ስራው ተጠናክሮ የሚቀጥለው ደግሞ ለጸጥታ መዋቅሩ ብቻ ሳይሆን ህዝቡም የድርሻውን፣ ፖለቲከኛውም የድርሻውን፣ የጸጥታ መዋቅሩም የድርሻውን አድርጎ በፍጥነት በድብር በመቀናጀት እና ኮሌክቲቭሊ ተልእኮውን ተረድተን ህግ የማስከበር ስራው በአቋም በእምነት ይዘን በደም ደፈር አድርገን መቋጨት አለብን ነው የተባለው። ከዚህ አኳያ ደግሞ እናንተ ራሳችሁ ማየት ነው የቀረውን ችግር እንለይ፣ እንግባባ፣ ግን ሌላ ስኬት ማምጣት እንዳለብን አቋም ይዘን እንስራ ነው። ከቀበሌ ጀምሮ እስከ ከተማ አስተዳደር ያለው አመራር የራስን ሰላም በራስ አቅም አስጠብቆ ተጨባጭ ለውጥ ለማምጣት ህዝብን ባሳተፈና በተቀናጀ መልኩ እንዲሰራም አቅጣጫ ተሰጥቷል። የእንጅባራ ዩኒቨርሲቲ የአስተዳደር ሰራተኞች ለዘላቂ ሰላም መረጋገጥ የድርሻቸውን እንዲወጡ ዩኒቨርሲቲው አሳሰበ። ሰራተኞቹ የጥፋት እጆችና መዘዞቹ በሚል መሪ መልእክት በወቅታዊ የጸጥታ ጉዳዮች ላይ ያተኮረ ውይይት አካሂደዋል። ሳሙኤል አማረ ተጨማሪ ዘገባ አለው። የእንጅባራ ዩኒቨርሲቲ አስተዳደር ሰራተኞች የጥፋት እጆችና መዘዞቹ በሚል መሪ ሀሳብ በወቅታዊ የፀጥታ ጉዳዮች ላይ ያተኮረ ውይይት አካሂደዋል። በውይይቱ የተገኙት የአማራ ሚዲያ ኮርፖሬሽን አማካሪ አቶ ግዛቸው ሙሉና መድረኩ በተፈጠረው የፀጥታ ችግር በክልሉ እየደረሰ ያለውን ጉዳት ግንዛቤ ለመፍጠርና ከችግሩ መውጫ መንገዶች ላይ በጋራ ለመስራት የሚያስችል መሆኑን ተናግረዋል። ተደራሽ ማድረግ የፈለግነው ዓላማ ሁሉም የድርሻውን በመወጣት በተለያየ ያሉ ባልታዎች በተለያዩ ሚዲያዎች ሳይደናገር ትክክለኛውን መረጃ መሬት ላይ ያለውን ፋክት ወስዶ ማውገዝና በጋራ ከመንግስት ኃይል ጋር መቆም አለበት የሚለው መወሰድ አለበት። በየትኛውም አጋጣሚ በየትኛውም የሶሻል ሚቲንግ ሁሉ ሳይቀር ትክክለኛውን ለማህበረሰባችን በማስረዳት ትክክል እንዳልሆነና ምናልባትም አዊን አማራን ያጠፋ ካልሆነ በስተቀር ምንም ይዞት የሚመጣ ሶሉሽን የሌለ መሆኑን ማስረዳት ከእናንተ ይጠበቃል። ታጥቀው የሚንቀሳቀሱ ወገኖች የሰላም አማራጭ እንዲከተሉ ግፊት ማድረግ እንደሚጠበቅባቸው ማስገንዝበዋል ጫካ ከገቡት ውስጥ ዘመድም አለ ዘመድም ባይኖር ብናውቀው ጎረቤት ይኖራል ምናውቆ ጎረቤትም ባይኖር በሆነ አጋጣሚ ወዳጅ ልንሆን ሆነን ልንሆን ይችላል እነዚህ ኃይሎች የተከተሉባችሁበት መንገድ ትክክል አይደለም ወንድሞቼ ሌላም አካባቢ በሰላም እጅ እየሰጡ ነው ኑና መንግስት ጥሪ እያቀረበ ነው ስለዚህ በሰላም ለምን አትገቡም ብላችሁ ኢንፍሉዌንስ አርጉ እንጅባራ ዩኒቨርሲቲ ፕሬዚዳንት ዶክተር ጋርዳቸው ወርቁ እየተካሄደ ያለው የእርስ በርስ መጠፋፋት ከዚህ በላይ ዋጋ እንዳያስከፍል መቋጫ ሊኖረው እንደሚገባ አንስተዋል። ሰዎች በዚች ምድር ላይ የቅንጦት ኑሮ እየኖሩ እኛ መሰረታዊ ፍላጎት ማሟላት አክቶን እንባላል። የጥፋት መንገዱ የያዝነው መንገድ ከዚህም በላይ ዋጋ የሚያስከፍል ስለሆነ በቃን ብለን በአንድም ይሁን በሌላ መልኩ በትጥቅ ትግል ያሉትን ወገኖች ወደ ሰላም እንዲመለሱ ጥረት ማድረግ ያስፈልጋል ለግጭትና ለብጥብጥ የሚጋብዙ በተለያዩ ማህበራዊ ሚዲያዎች የሚረጩ የተዛቡ መረጃዎችን መመዘን እና ለሌሎች ማስገንዘብ ከዩኒቨርሲቲ ማህበረሰብ ይጠበቃል ብለዋል በአብዛኛው እየበከለን ያለው የውሸት መረጃ ነው ስለዚህ እንደ ዩኒቨርሲቲ ማህበረሰብ የዩኒቨርሲቲ ማህበረሰብ ሲባል የተሻለ የሚረዳ የሚገነዘብ የተማረ ነው ለማለት ነው እውነትን መረዳትና በዛው ልክ ማስረዳት የሰላምን አስፈላጊነት ከዚህ በላይ ዋጋ መክፈል ስለማያስፈልገን ማለት ነው። የውይይቱ ተሳታፊዎችም በክልሉ የተፈጠረው ቀውስ በርካታ ሰብአዊና ቁሳዊ ኪሳራ እያደረሰ መሆኑን ተናግረዋል። ብዙ ሰው አጠናል፣ ብዙ ንብረት ወድሟል። ትክክልም አይደለም። አሁን ያለው ነባራዊ ሁኔታ ሰው ሲሞት እንኳ ስቲል ወደ ልቅሶ የመሄድ አድቫንቴጅ የለንም። ከቦታ ወደ ቦታ ተመላልሰን ተዘዋውረን የመስራት ቻንስ ምድልም የለንም ብዙ ሰቆቃ ብዙ በደል እያደረሱብን እስከሆነ ድረስ በጣም ችግር አለ። ዶክትሬት ተመርቆ ኢንጂነሪንግ ተመርቆ መከራ የታስተምራ በሬ ሽጣ መሬት ሽጣ የአሞራ ና የጅብሲሳ እየሆነ ነው ወጣቱ ዛሬ ነገ አገርን ተክቱ ሚኖር ነገ አገር እንትን ተተኪ ትውልድ እየጠፋብን አሁን ያለ በጣው ነው። አዝኛ አምርሬ ነው እኔ በቃ ማለቅ ሰው በቃ በጣው ነው አምሬ ማለቅ ሰው እና ፈጣሪ ሰላሙን እንደው አሁንም ያምጣለን። ለዘላቂ ሰላም መረጋገጥ ያላቸውን አጋርነት አጠናክረው እንደሚቀጥሉም ተሳታፊዎቹ ገልጸዋል። የሙስና ወንጀል የሚፈጽሙ አካላትን በሕግ ተጠያቂ ለማድረግ እየተሰራ መሆኑን የሰሜን ጎጃም ዞን ፍትህ መምሪያ አስታወቀ። መምሪያው በሙስና ወንጀል ክስ ተመስርቶባቸው ጉዳያቸው በፍርድ ሂደት ላይ የነበረ የአማራ ብረታ ብረት ፋብሪካ ዋናና ና ምክትል ስራ አስፈጻሚዎች ላይ የተሰጠ የቅጣት ውሳኔን አስመልክቶ መግለጫ ሰጥቷል። ዘመኑ ድጋ ተከታትሎታል። የክልሉ መንግስት ሙስናን ለመከላከል እየሰራ ይገኛል። ትግሉን ህዝባዊ ለማድረግና ተግባሩን የሚፈጽሙ አካላትን በህግ ተጠያቂ የማድረጉ ተግባርም ተጸናክሮ ቀጥሏል። በዚህ በጀት ዓመትም በሙስና ወንጀል የተከሰሱትን የአማራ ብረታ ብረት ፋብሪካ ዋናና ምክትል ስራ አስፈጻሚዎችን አስፈላጊውን ምርመራ በማድረግ የቅጣት ውሳኔ ማሳለፉን በአማራ ክልል ፍትህ ቢሮ የሰሜን ጎጃም ዞን ፍትህ መምሪያ አስታውቋል። በመምሪያው የጸረ ሙስና ወንጀል የስራ ሂደት አቃቢ ህግ የሆኑት ወይዘሮ የሰው ዘር አበበ በሰጡት መግለጫም የአማራ ብረታ ብረት ፋብሪካ ዋና ና ምክትል ስራ አስፈጻሚዎች ፋብሪካውን ባልተገባ መንገድ ከ24 ሚሊዮን ብር በላይ እንዲመዘበር በማድረጋቸው አስፈላጊው ምርመራ ሲጠራ ቆይቷል ብለዋል። በዚህ በጀት ዓመት ውስጥ ትልቁና በርከት ያለ ገንዘብና ንብረት የባከነበት የአማራ ክልል ብረታ ብረት ፋብሪካ ነው። ዋና ስራ አስፈጻሚ ኢንጂነር ዳንኤል ጌራና አቶ የኒያ ጉማስ ደጉ የተባሉ ከሌሎች ከበታች ሰራተኞች ጋር በመሆን ቻይናዊ ከሆነ እቃ አቅራቢ ድርጅት በአይነት አምስት የሆኑ የፋብሪካ እቃዎችን ለማቅረብ ውል ተዋውለው ባሉበት በድርጅቱ መመሪያና የግዥ መመሪያና የክፍያ አፈጻጸም መመሪያ መሰረት ከተዋዋሉበት ውል ላይ አስር ፐርሰንት ከዋጋው ላይ ተቀንሶ የውል ማስፈጸሚያ ቦንድ ወይም የዋስትና ማስከበሪያ መያዝ ነበረበት። ይሄ ባነሰ መንገድ ውል ከተያዘ በኋላ መመሪያውን ባለመከተል በድርጅቱ ላይ ከ2 ሚሊዮን 470,037 ብር ከ66 ሳንቲም የሚሆን ንብረት ገቢ ማጣቱን ድርጅቱ በሰውና በሰነድ ማስረጃዎች አረጋግጠን ይህ ምርመራ ተጀምሮ የቀረበ በአማራ ክልል ፖሊስ ኮሚሽን የሙስና ምርመራ ክፍል ነው። አቃቢ ሕግ አስፈላጊውን የሕግ ክትትል ሲያደርግ ከቆየ በኋላም በባህር ዳርና አካባቢው ከፍተኛ ፍርድ ቤት ግንቦት 15 ቀን 2017 ዓ ም በዋለው ችሎት ጥፋተኛ ሆኖ በመገኘታቸው ግለሰቦቹ እያንዳንዳቸው በአምስት ዓመት ጽኑ እስራትና አምስት ሺህ ብር ቅጣት ተላልፎባቸዋል ነው ያሉት። አቃቢ ሕጓም ከወንጀል ተጠያቂነታቸው ባሻገር በሙስና የተመዘበረው ከ2.6 ሚሊየን ብር በላይ ለተቋሙ እንዲመለሱ መደረጉን ያነሱት ወይዘሮ የሰው ዘር ቀጣይም በሙስና ተግባሩ የተሳተፉ ሌሎች ግለሰቦችን ተጠያቂ ለማድረግ እየተሰራ ነው ብለዋል። ተጣርቶ ቀርቦልን ክሱን አቅርበን ግንቦት 15 ቀን 2017 ዓ.ም በዋለው በኋላው ችሎት በባህር ዳርና አካባቢው ከፍተኛ ፍርድ ቤት እያንዳንዳቸው በአምስት ዓመት ከስድስት ወር ጽኑ እስራትና እያንዳንዳቸውም ብር አምስት ሺ ብር እንዲቀጡ ውሳኔ ተሰጥቷል። እነዚህን ሰዎች በበላይነቱም ይመሩ ስለነበረ መቆጣጠርም መከታተልም መጠበቅም የሚገባቸው በበለጠ ኃላፊነት ላይ ያሉ ሰዎች ስለመሆናቸው ይህንን ተገንዝበን መጀመሪያ በእነሱ ላይ ክስ አቅርበናል። ቀጣይ የሚቀርብባቸው ሊኖሩ ይችላሉ። ከወንጀል ክስ በመለስ ሁለት ሚሊየን ስድስት መቶ ሺህ ብር አካባቢ እንዲመልሱና ጉዳቱን በሚያካክስ መንገድ ለድርጅቱ ገንዘቡን ገቢ የተደረገ መሆኑን ነው ማረጋገጥ የምንፈልገው። ሙስናን በመከላከል ተግባር አመራሮች ድርብ ኃላፊነት አለባቸው ያሉት አቃቤ ጓም መላ ሕዝቡም ለሀገር እድገት ማነቁ የሆነውን ሙስና ወንጀልን ለመከላከልና አጥፊዎችን ተጠያቂ ለማድረግ በሚሰራው ስራም የበኩሉን ሚና እንዲወጣ ጥሪ አቅርበዋል። ማንኛውም የመንግስት የልማት ድርጅት መስሪያ ቤቶች ላይ ትርፋማ ለማድረግ ድርጅቱን እየተሰራ እየሰሩ የሚገኙ ድርጅቶች በርካታዎች ናቸው። እዚያ ላይ አመራሮችም ጥብቅ ቁጥጥር ክትትል እንዲያደርጉ ባለሙያዎችም የሙያቸውን ኃላፊነት መወጣት እንዳለባቸው እና ሰራተኞች በሙሉ በሙሉ ስብና በሙሉ ዲሲፕሊን እየሰሩ ሀገርን ከአደጋ እንዲከላከሉ አሳስባለሁ። ህዝቡም ቢሆን ህብረተሰቡ በሚያውቀው ልክ ሙስናን በመታገል መጣጣር እንዳለበት በአቅራቢያው ለሆነ ለህግ አካል ሁሉ ማሳወቅና መከታተልም እንዳለበት ላሳስበው እወዳለሁ። በመጪው ክረምት የአረንጓዴ አሻራ ምርሃ ግብር ከአንድ ነጥብ ስድስት ቢሊዮን በላይ ችግኝ ለመትከል አቅዶ እየሰራ መሆኑን የአማራ ክልል ግብርና ቢሮ አስታወቀ። ባለፈው አመት በአረንጓዴ አሻራ ምርሃ ግብር የተተከሉ ችግኞች ከ80 በመቶ በላይ መጽደቃቸውንም ቢሮው አመላክተዋል። ዘገባው የአማራ ክልል ኮሚኒኬሽን ጉዳዮች ቢሮ ነው። ዘመኑ ድጋ አቅርበዋል። የአረንጓዴ አሻራ መርሃ ግብር የደን ሽፋንን ከማሳደግ ባለፈ ዘላቂ ምጣኔ ሀብታዊ እድገት እንዲኖር ያደርጋል። ለዚህም በየዓመቱ በሁሉም አካባቢዎች በርካታ ችግኞች ይተከላሉ። በአማራ ክልልም የአረንጓዴ አሻራ መርሃ ግብር በስፋት እየተተገበረ ይገኛል። የአማራ ክልል ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክቶሬት ዳይሬክተር አቶ እስመላለም ምረት ባለፈው 2016-2017 የክረምት ወራት በአረንጓዴ አሻራ መርሃ ግብር 1.375 ቢሊየን ችግኞች መተከላቸውን ገልጸዋል። ለተተከሉ ችግኞች ተገቢ ጥበቃና እንክብካቤ በመደረጉም 82 በመቶ የሚሆኑት መጽደቃቸውን አስታውሰዋል። 16 17 የአረንጓዴ አሻራ ተከላ ሰርተን የገባ ነው። እዛ ላይ ምናልባት 1.375 ቢሊየን አካባቢ ተከላ አካሄደናል። አጠቃላይ የተተከለው ችግኝ ያለበትን ደረጃ በመንከባከብ ስራ ለመስራት ጥረት ተደርጓል። ይህንን ስንሰራ በየአመቱ የምንሰራው የጽድቀት ምጣኔ የምንሰራው አለ አጠቃላይ 72 ፐርሰንት አካባቢ ይደርሳል። የጸድቀት መጣ ነው ይሄ ከባለፉት ዓመታት ስናየው የተሻለ ነው የሚል እምነት አለን። ባለፈው ዓመት የተተከሉ ችግኞች ውጤታማ እንዲሆኑ ከሚደረገው ጥበቃና እንክብካቤ ጎን ለጎን በቀጣዩ የ20172018 የአረንጓዴ አሻራ መራ ግብር የሚተከሉ ከ1.47 ቢሊየን በላይ ችግኞች መዘጋጀታቸውን አቶ ስመላለም ተናግረዋል። ለዚህም 207 ሺህ ሄክታር መሬት ለተከላ እየተዘጋጀና ጉድጓድ እየተቆፈረ መሆኑን ጠቁመዋል። የ201718 ዓ ም የአረንጓዴ አሻራ ያው ያንን እየተከል ጎን ለጎን ደግሞ የምናፈላቸው ችግኞች አሉ። አንድ ነጥብ ስድስት ቢሊዮን እናዘጋጃለን ብለን ነው ወደ ስራ የገባ ነው። የሚተከልበት ደግሞ ከ270 ሺህ ሄክታር በላይ ተከላ ይካሄዳል። ነው አሁን የደረስንበት ከ16 ቢሊዮኑ አልሞስት 147 ቢሊዮን አካባቢ ቆጠራጃችን ላይ ደርሷል። ይ በየቀኑ ቁጥሩ ይጨምራል። ከዚህ በላይ ሊሄድ ይችላል። ሌላኛው አሁን አግሬሲቭ የምንሰራው የችግኝ ጉድጓድ ቁፋሮ ነው። እሱን የችግኝ ጉድጓድ ቁፋሮ በየቀኑ እየጨመረ የሚሄድ ቁጥር ነው። በአብዛኛው ግንቦት ላይ እየጀመረ ነው። ይሄንንም አሁን ከሁለት መቶ ሚሊዮን በላይ ወጥቷል። ይሄ በየቀኑ እየጨመረ የሚሄድ ቁጥር ስለሆነ በአብዛኛው እስከ ግንቦት ሰላሳ ድረስ እናጠናቅቃለን ብለን እናስባለን። ችግኞቹ ለአካባቢ ጥበቃ ለደን ልማትና ለጥምር ግብርና ታስበው የተዘጋጁ መሆናቸውን የገለጹት ዳይሬክተሩ ችግኞቹ የአፈር ልምነትን ከማስጠበቅ ባሻገር የክልሉን የደን ሽፋን እንደሚያሳድጉት አብራርተዋል። የሚተከሉ ዛፎች ለአፈሩ ፈርቲሊቲ የሚያመጡ መሆን አለባቸው። ለማገዶ የሚውሉ መሆን አለባቸው። ሰውን የማይጻረሩ መሆን አለባቸው። ወይም ደግሞ የፍራፍሬ ዛፍ ዝርያዎች መሆን አለባቸው። ጠቀሜታው በዋናነት አንደኛው በቀጥታ የምንጠቀምበት አለን። ሌላኛው ደግሞ ሳናየው የምንጠቀምበት አለን። ለምሳሌ የመኖር ማስዋስትናችን ዛፉ መኖሩ ለማገዶ፣ ለኢንዱስትሪ፣ ለኮንስትራክሽን ጥቅም አለ። ሌላኛው በጣም የተራቆቱና የተጋጋጡ መሬቶች ደግሞ አሉ። እነሱን ደግሞ ተከልለው እንዲያገግሙ በማድረግ ወደ ንብ እርባታ ይገባሉ። የእንስሳት እርባታውን እንዲያከናወኑ ይደረጋል። ስለዚህ እነዚህ ስራዎች ተከታታይ የሆኑ የኅብረተሰብን ተጠቃሚነት ሊያመጡ የሚችሉ በአረንጓዴ አሻራ የተተከሉ ችግኞች አርሶ አደሮች በፍራፍሬ ልማት በንብ ማነብና በክብት ማድለብ ስራ ተሰማርተው እንዲጠቀሙ እንዳደረጋቸው አቶ ስምአለም አስታውሰዋል። አበይት ጉዳዮቻችንን አስታውሰናችሁ ዜናዎቻችንን እናጠቃል። የጠራ ግብ ያለው የመንግስት አወቃቀርና የህዝብ አደረጃጀትን በማቀናጀት የታየውን የሰላም ግንባታ ስራ ለማጠናከር አመራሩ የመሪነት ሚናውን ሊወጣ እንደሚገባ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ አሳሰቡ። የሙስና ወንጀል የሚፈጽሙ አካላትን በህግ ተጠያቂ ለማድረግ እየተሰራ መሆኑን የሰሜን ጎጃም ዞን ፍትህ መምሪያ አስታወቀ። ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜና አጠናቀናል። ሶሊያና አለኸኝ እንዲሁም